ሰላም ሰላም የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ ሳምንቱን በስፋት ሲያነጋግሩ የነበሩ የተመረጡ ቪዲዮችን ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። ለቻናሉ አዲስ ሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮ እንደምትወዱት ስለማልጠራጠረ ላይክ ማድረጋችሁን እንዳትረሱ። ቀጣይ ደግሞ የተሻለ ቪዲዮ ይዤላችሁ እንድመጣ በአቀራረቤ ላይና በሙሉ ቪዲዮ ላይ ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፍ ጻፍ እንታደርጉልኝ እፈልጋለሁ። ሶሻል ሚዲያው ሕግ አስከባሪ የሆነው ሰመረ ባሪያው የተናገረው ንግግር አለ። እሱን ቪዲዮ እንመልከትና ወደ ሌሎች ቪዲዮዎች እናልፋለን። ደንብ አስከባሪ ሆነ ሊስትሮ በጠርባ ግራገበ እንደ ደምቡ ሁኑ ማለት ደምብ ማለት ስርዓት ማለት ነው። ደምብ አስከባሪ ሆነ ሊስትሮ በጠረባ እያንሳፈፍክ እንዴት ትወስዳለህ አንተ? እንደዚህ እንደዚህ እየቀጠቀጥክ እንደዚህ ቪዲዮ አለ። ቴሌቪዥን ነው ያላሳይ፣ ሶሻል ሚዲያ ላይ ገብታችሁት ላሳይ ቪዲዮ፣ ሺ ቪዲዮ አለኝ። እንደዚህ እንቁላል መንገድ ላይ የምትሸጥ ሴትዮ በዱላ እየተቀጠቀጠ በጠረባ እየተንሳፈ፣ መነጽር የሚያዞር ሰው መንገድ ላይ ይሄ ምን አይነት ደምብ ነው የነገሯችሁ? ለእናንተ እንዴት ነው ደምቡ? ማለት የተለየ ደንብ አለ እንደዚህ ሀገር ውስጥ ያልሰማ ነው ወይ? ካልነበርን አሳውቁን። ዝም ብዬ ከሆነ የምለፈልፈው ወይ የሆነ ሌላ የወሰዳችሁት ነገር ካለ አብረን እንውሰድና ንግባ። ግር አለኝ በቃ አሁን ደንብ አስከባሪ ሲባል ላይ ሲጀመር ከዱላ ድብደባ ጋር ምን ያገናኘው? እዚህ ሀገር ውስጥ ንቀት እኮ ነው። ሽመል ተይዞ እኮ አይካሄድም። ካፒታሊስቲ ውስጥ የትም ዓለም ላይ እኮ የለም። የትም ዓለም ላይ በግኖ እንደ ምጠብቀው ከብት ነው የምጠብቀው እንዴት ሰው ሽመል የመጥረጊያ ዱላ ይዞ መሀል የአፍሪካ መቀመጫ ከተማ ውስጥ ይሄዳል? እሺ ለማለት ሰውን እንዴት አድርጋችሁ ነው የምታስቡን? እኛ ግን ግራ ገባኝ። ብቸኛ እኔ ኬንያም ሄጃለሁ፣ ኡጋንዳም ሄጃለሁ፣ ሴኔጋልም ሄጃለሁ፣ ናይጄሪያም ሄጃለሁ፣ ሞሮኮም ሄጃለሁ፣ ደቡብ አፍሪካም ሄጃለሁ፣ አሜሪካም ሄጃለሁ፣ ሌላም ሀገር ሄጃለሁ። ሽመል ይዞ የሚዟዟ አርግ አስከባሪ አይቻልም። ደንብ አስከባሪዎች ደንብ ሲጥሱ ማየት ፈጽሞ አስነዋሪ ደንብን አስከብሩ ብለን ኃላፊነት ስንሰጣችሁ የመጀመሪያው ደንብ አክባሪዎች እናንተ ትሆናለች። ህዝብን አክብራችሁ ደንብ እንዲከበር ማድረግ ዋናው ኃላፊነት። ደንብን ስታስከብሩ በላቀ ዲስፕሊን ካስከበራችሁ፣ ህዝባችሁ በከፍተኛ ሁኔታ ምክንት ያከብራችሁ። ዛሬ በታላቅ ክብር ያደረጋችሁትን መለዮ እናንተ ዋና የምትኮሩበት በማገልገላችሁም ደግሞ ደስተኛ የምትሆኑበት ይሆናል። እኛም ሁልጊዜም እናንተን ለማበረታታት ከጎናችሁ እንደሆነ ደግሞ በእምነት እንድትሰሩ እንፈልጋለን። ይህንን በማድረጉ ጊዜ ጎናችሁ እንዳለን በዚህ አጋጣሚ እንግዲህ ባሳለፍነ ሳምንት ሰላም ተስፋዬ ታማ ነበረ። በዚህ ሳምንት በትዊተር ገጿ የጻፈችው ጽሁፍ ደግሞ የብዙዎች መነጋገሪያ እንድትሆነ ድጋሚ ያደርጓታል። ምን ብላ ነው ሰላም ተስፋዬ እንደዚህ ብዙ ሰዎች ሊነጋገሩባት የቻሉት እስኪ ትዊተር ላይ ጻፈችሁን ጽሁፍ ላመብላችሁና ለእናንተም ደግሞ እዚህ ስክሪን ላይ ላስቀምጥላችሁ። ሰላም ተስፋዬ ስጀምር እኔ ጴንጤ ነኝ። የኢየሱስ ክርስቶስን የግል አዳኝ አድርጌ መቀበሌን በጣም የሚያኮራኝ በጣም የሚያስደስተኝ ሰው ነኝ። ቺም ስለመቄር አላስብም። በጣም ደስተኛ ነኝ። ደስተኛ እንድምቁ እቀጥላለሁ። ከዚህም በኋላ እንደዚህ ነው የምቀጥለው። ሆኖም ግን ስለማርያም የማላውቅ ሰው አይደለም። ታመሚ፣ ሆስፒታል በነበርኩበት ጊዜ ከባድ ጊዜያትን እያሳለፍኩ ነበረ። በሕልሜም ሰውራ ማርያም ቤተ ክርስቲያንን አየሁ። ከኮማ ስነቃም ሁሉም በደስታ እንባ እያለቀሱ እያዩኝ ነበረ። ይህንንም መናገር አለብኝ ብዬ ስላሰብኩኝ ነው ስትል የጻፈችው የሰላም ተስፋዬ ጽሁፍ ብዙ ሰዎች እንዲነጋገሩበትም ምክንያቱ ሆኗል። ሌላው ደግሞ እንግዲህ አንድ ባል ሚስቱ ወልዳ ስትመጣ ያደረገላት ሰርፕራይዝ እጅግ በጣም መነጋገሪያ ነበረ። ቪዲዮን ተከታትለን ነው ንመለስ ያየሁኝ ደግሜ ራሴን አብራኬ ተከፋይ ልጅን ሰጠኝ ስለ ማይ ነገር ጽፊ ስጦታህ ከመስጋና ሌላ ምን ይልክፈልህ? ተመስገን ተመስገን፣ ተመስገንልኝ በልጅ በትዳር ይኸው ባረከኝ። ተቀበልኩኝ ሁሉን አሜን አሜን ብዬ፣ ደስታ ሰላም ሞልቷል ከኒ በጓዳዬ። ተመስገን ተመስገን ተመስገንልኝ በልጅ በትዳር ይኸው ባረከኝ። ተቀበልኩኝ ሁሉን አሜን አሜን ብዬ ደሳ ሰላሙን ሌላው ደግሞ የሳምንቱ መነጋገሪያ ቪዲዮዎች መካከል የዘሪቱ ከበደ መጽሐፏ ላይ የጻፈችው ከብዙ ወንዶች ጋር እተኛ ነበር ስትል የተናገረችው ንግግር ብዙዎች የተለያዩ ሀሳብ ሴቶችን እየተለዋወጡበት ነበረ። ተሙ ንጉሴን ሀሳብ እንመልከት እና ደግሞ አንድ ጠበቃ የሰጠው መልስ አለ። የእሱንም ቪዲዮ የምንከታተለው ይሆናል ማለት ነው። እንግዲህ ከዚህ ቀደም ዘሪቱ ከበደ ሙዚቀኛ የነበረችው አሁን ደግሞ ዘማሪት ዘሪቱ ከበደ መጽሐፍ አሳትማለች። እሱን ነገር ሰምተናል። ነገሩ በእንግሊዝኛ ስለተጻፈ ብዙም አላቆም። እኔ ያው አላቆም ግዕዝ ላይ ጎበዝ የሆንኩት እና በግዕዝ ብጽፈው አቋለ ወይ በአማርኛ እና ከባድ ነገር ነው። እዚህ ላይ የተዳገረች አሉ እስቲ ጉዱ ሰምተን እንመለስ። ታዋቂዋ ድምፃዊ ዘሪቱ ከበደ በቅርቡ ባወጣችው የባዮግራፊ መጽሐፏ ላይ ከብዙ ወንዶች ጋር መተኛቷል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 ገና ላረግ አላለችም እኮ ተፈጥሟል። እንዴ ምን አቃሎ ነው ለምዱ ምን ተጣበታተ ወንድሜ እንዳለው እውነት ነው። የግል ጉዳይ ሶሻል ሚዲያ ላይ ባይወጣ መልካም ነው። ትክክል። ነገር ግን ሰው እንዲማርበት ይመስለኛል ይዘው ይወጣቸው። እንደዚህ አይነት ጉዳይ ሰው እንዴት ነው የሚማረው? በለ ቀና ቀና ነው ውሰድ እስኪ ቀናቀ ነው። አለበለዚያ ነገሮች እየከረሩ እየመጡ ነው። በነገራችን ላይ ዘሪቱ ከበደ እኔ በጣም ከማደንቃቸው እና ከመወዳቸው የሚገርም መልእክቶች የምታስተላልፍ ምርጥ ሴት ናት። በቅርብ ጊዜ እንደውም ልጇን እንዳጣች ሁላችሁም የምታውቁት ነገር ነው። መጽሐፉን እኔ አላነበብኩትም። ሶሻል ሚዲያ ላይ ከሚዘዋወሩ ቪዲዮዎች ነው ቀንጨብ አድርጌ የመጣት የመጣሁት ግላዊ ሀሳቤ ለመስጠት ያክል ነው። ልክ ነው ልግባው። አይደለም አይደለም ግሴ ካለ አይደለም፣ በቃ ወሰንኩ። እንደዚህ አይነት የግል ጉዳዮች መነገርም ካለባቸው ወይ ለንስሐ አባት ወይ ደግሞ ከፈጣሪ ጋር መጨረስ ነው እንጂ እንደዚህ መውጣት አለበት ብዬ አላስብም። እንደ ግል ነገ ከነገ ወዲያ ልጆቿ ትምህርት ቤት በሚሄዱበት ሰዓት እናታችሁ እንደዚህ አድርጋለች የሚሉ ወሬዎች ልጆቿ ጋር ደርሰው ትንሽ ጭንቅላታቸው ላይ መረበሽ እንዳይፈጠር በሚል ነው እንጂ እኔና እኔን የመሰሉ ቀልማዳዎች ጉድ ወይዘሪቱ ከማለት ውጪ የዘለለ ነገር ምንም የምናደርገው ነገር የለም። ሲቀጥል ደግሞ ከዛም በጻፍ ላይ ብዙ የሚያስተምሩና ብዙ ቁም ነገሮች እያሉ ለምን እቺ ብቻ ተነቅሰ ወጣች የሚለውም ጥያቄ ይሄ ምልክት ውስጥ የሚገባ ነው ግሴ ይሄ የሚያሳየው ምንድነው ወረኞች መሆናችንን ነው አዎ ሎሬ ሰፍ ብለን የሰው ህይወት ውስጥ እንደ እርጎ ዝንብ ጥልቅ እንደምንለው እንደዚህ አይነት ጉዳዮች ሰው ጋር ሲደርሱ በሌላ ነገር ስለሆነ ወይ ያጻጻፍ ስልታችንን መቀየር ነው ያለብን አሊያም ደግሞ ያረዳድ ስልታችንን እኛ መቀየር ነው ያለብን እና እኔ ለበጎ ነው ብዬ ነው ያሰብኩት ግዘራሪ እንደዚህ ልክ ነሽ ልክ አይደለም ውስጥ መግባት አልፈልግም ምክንያቱም ይህ ቤት የፍርድ ቤት አይደለም። አዎ ሐሳብ ምን ሰጥበት ነው። ሁሉም ሰው ሐሳቡን ያንሸራሸራል። ልክ ካልሆንኩም አንተ ቀልማዳ ምናገባ፣ ልክ ነው ያደረገችው በሉኝ። ይሄው ክፍት ነው። ሌላው ደግሞ እንግዲህ ዘሪቱ ከበደ ላይ የስም ማጥፋት እየተደረገባት ነው ሲላን ወንድማችን ላይ ይህንን ቪዲዮ ይዞልን መጥቷል። ዘሪቱ ከበደ ያለፈ ታሪኳን በመጽሐፍ ማውጣቷን ተከትሎ የበርካቶች መነጋገሪያ ሆናለች በማህበራዊ ድረ ገጾች ማህበራዊ ድረገጹ ጠቅላላ በእሷን የተሞላው ማለት ይቻላል። አንዳንዶች በታረመ አንደበት ይህንን ነገር ማድረጓን ማውጣቷን በመጽሐፍ አይጠቅምም በሚል የተቹ ሰዎች እንዳሉ አይቻሉ። ይህ ቪዲዮ እነሱን አይመለከትም። ነገር ግን ያለፈ ታሪኳን ስለተናገረች ሊያነውሯት፣ ሊያራክሷት፣ ሊያዋርዷት የሞከሩ በጣም በርካታ ሰዎች ግን አይቻለሁ። በጣም በሚያሳፍር መንገድ ማለት ነው። የሰው ልጆች ክብር የተጠበቀ ነው። በምንም ሁኔታ ውስጥ ይገኝ፣ በኃጢአት ውስጥ፣ በወንጀል ውስጥ፣ በማንኛውም ሁኔታ ውስጥ ይገኝ፣ የሰው ልጅ ክቡር ነው። ስለ አንድ ሰው ገመና ስላወክ ብቻ ያወከው ነገር እውነት ስለሆነ ብቻ እንደፈለክ መናገር ትችላለህ ማለት አይደለም። በእርግጥ በዚህ ዘመን ብዙ ሰዎች ክብራቸውን ያጡበት የተዋረዱበት በጣም በርካታ ምሳሌዎች ማንሳት እንችላለን። ይሄ በርካታዎች ስለተነጋገሩበት ነው እዚህ ማውራት ያስፈልገኝ እና ሁነኛ አጋጣሚ ነው ስለ ትችት ትችት ባህላችን ለማውራት ብዬ ስላሰብኩ ነው። በወንጀል ሕጋችን አንድ ነገር ስም ማጥፋት የሚባለው ሐሰት ሲሆን አይደለም፣ እውነትም ቢሆን የተናገርክበት መንገድና ዓላማ ነው ስም ማጥፋት የሚያደርገውም የማያደርገው ስለዚህ አይደለም ስለ አንድ ሰው ያለፈ ታሪክ ይቅርና አሁን ስለሆነው ነገር እንኳ አንስተህ ሌላን ሰው ማዋረድ ማንቋሸሽ፣ ማነወር አይቻልም። ስለ መካሰስ ወይም ስለ ህግ መጣስ፣ ስለ ወንጀል መሆን አለመሆን አይደለም የማወራው ስለ ጠቅላላ ማህበረሰባዊ ሴቶቻችን ነው እያወራለሁ። አንድ ሰው የሆነች ጉድፍ ሲገኝበት ልክ እራሳችንን እንደ ነጭ ወተት ቆጥረን ምንም ጉድፍ እንደሌለበት ወደፊትም ምንም አይነት ስህተት እንደማይሰራ ንጹሕ ሰው ራሳችንን ቆጥረን ስህተት የተገኘበት ሰው ላይ ስንረባረብ የዛን ሰው ቅስም ለመስበር የምንሄድበት እርቀት በጣም ነው የሚያሳዝነው። በእርግጥ ያልተገባ መንገድ የሚሄዱ ለትውልዱ አርአያ መሆን የማይችሉ ሰዎችን ከስህተታቸው ለመመለስ በታረማ አንደበት የሚደረግ ትችት ተገቢና ትክክል ነው ግን ለተራ የለት ፍጆታችን የወሬ የቧልት ፍጆታችን የወሬ ሱሳችን ወይም ይሄ በማህበራዊ ድረገጽ የለመድነው አይነት ተራ ቧልትና ንግግር አድርጎ ለማለፍ ሲባል የአንድን ሰው ክብር በዚህ ልክ ማዋረድ ለፍጹም ተገባ አይደለም። እሷ ይህንን ነገር ስትጽፈው ካለፈ ሕይወቷ ሰዎች እንዲማሩ አስባል ይህንን ማድረጓ ትክክል የሚሆን አይሆንም፣ ግን መልሶ የእሷ ማነወሪያ የሚሆንበት ምንም ምክንያት አይታይም። እስኪ የትኛው ሰው ነው ያለ ስህተት ያለ ጉድፍ ከትላንት ዛሬ የደረሰው ነገንስ የሚሻገረው? በተለይ እንዲህ አይነቱ ነገር በማህበራዊ ድረገጽ በሚፈጸምበት ጊዜ ነገሩ ከባድ ነው። በተለይ በኮምፒውተር አዋጃችን እንዲህ አይነት ነገር የበለጠ ያስቀጣል። ጠያቂ የለም እንጂ ማጅስ ኖሮ ነው። በእርግጥ አንዳንድ ሰዎች ሴፍ ሄቨን ውስጥ ሆነው ማንም ስለማይደርስባቸው ማንም ስለማይጠይቃቸው የፈለጉትን ያሻቸውን እንደሚናገሩ ይታወቃል። ግን ይሄ ጉዳዩ የመካሰስ ጉዳይ አይደለም። እንዴት ነው አንድን ስህተት የምናርመው?